የሶማሊያን 26 አይሮፕላኖች ከዋረዱት አንዱ ነው። እኛ ደግሞ ከነበረች ስንቅ እያካፈል እንደገና ያችን አገር እውነተኛ ኢትዮጵያ እንድትሆን አድርገን የእኔ ወገን በሀገሪቷ ላይ ያለው ሌላው ኢትዮጵያዊ በእኔ ደምና አጥንት ላይ ሰላም ሰፍኖ ይኖራል። እኔ ዛሬ ወታደርነት ሰላም ጤና ይስጥልን። እንደምናላችሁ የተወደዳችሁ ተመልካቾቻችን፣ ከአማራ ቴሌቪዥን ወደ እናንተ የሚደርሱ የእለቱ መሰናዶቻችንን እየተከታተላችሁ ነው። እጅግ አድርገን እናመሰግናለን። ዛሬ እንግዲህ በመሰናዷችን ከዛሬ አርባ ሰባት ዓመት በፊት ኢትዮጵያዊነት ፍንትው ብሎ ከታየበት የካራማራ ድል በዓል ላይ ድሉን ካበሰሩን እንቁ የኢትዮጵያ ወታደሮች መካከል አንዱ ናቸው። መቶ አለቃ አላቀው ተሰማ ይባላሉ። ዛሬ ከሳቸው ጋር ቆይታ አደርጋለሁ። ካራማራ ምንድን ነው? ለኢትዮጵያን ምን ዋጋ ነበረው? የታዩ አንድነቶች ምን ይመስላሉ? ምን አይነት መስዋዕትነት ተከፍሎልን እዚህ ደረስን? ዛሬ ከፕሮግራማችን የምናየው ነው የሚሆነው ወራዞች የኢትዮጵያ ደሞች በየጦሮ እንድምታ እኔ እኖር የነበረው እዚህ ደሮራን ከተማ ነው። እዚህ ደሮራ ከተማ ስኖር በዛን ሰዓት ትምህርቴን እየተማርኩ በቤተ ክህነትም፣ በዘመናዊ ማታም ትምህርት ትምህርቴን እየተማርኩ እያለው በሰሜን በመሃል በሶማሊያ ሀገር መወረሯን መልካም መናጋቱን ትላንት አባቶቻችን ያኖሩት ሀገር ዛሬ ሊፈርስ መዘጋጀቱን ጥሪ ተደርጎና ማስታወቂያ ተለጥፎ ሳይ ከነበረኝ ከአያት ከቅድሚያት እኔ ከሆዳ ስመጣ የአርበኛ ልኝ አያቶቼ በአድዋ ቀርተዋል። አጎቶቼ በማይጫው ቀርተዋል። በቤትም ስናድግ ስለ ሀገር፣ ሀገር ከሌለ መማርም መኖርም እንደሌለ እየተነገረ ስላደግን ሀገራችን በጠላት ልትወረር ነው ሀገሪቷ ትላንት የነበራት አንድነት ትላንት የነበራት ፍቅር ይፈርስ ነው ሲባል ለዚች ሀገር አያቴ ቅድመ አያቴ ለሞቱላት ሀገር እኔ ካልሞት ምን ዋጋ ላይ በማለት በፈቃደኝነት ነው ወታደር አየ። ሶስተኛ ታንክ ሻለቃ ጅጅጋ ተቀጥሬ የሰለጠንኩት የትምህርት ማስረጃ ጠይቀውም የትምህርት ማስረጃን አሳይቼ ነው ወደ ውትድርና የገባሁት። የሰለጠንኩት ጅጅጋ አስረኛ በጌድ ዘጠነኛ መካሄድ እና ሶስት ናት አንድ ሻለቃ የሚባል ገርባሳ ላይ ነው የሰለጠንኩት። እዛ ስንሰለጥን አራት መቶ ምናምን ልጆች ነው የሰለጠነው። መቶ ስምንት ልጆች ከደብረ ብርሃን፣ ካሩሲ ከወሎ ሌሎች ተጨማምረን አራት መቶ ልጆች ስንሰለጥን ስልጠናው በጣም በጣም በተማ ለምሳሌ፣ ከዛን ጊዜ ካሰለጠኑ ሰዎች ጀኔራል ካሳይ ጨመዳ አሁንም አሉ። የዛን ጊዜ ሻምበል ነበሩ። ከአንቲ ያጅ አገር ተመልሰው እዛ ነበሩና አንዱ አሰልጣኛችን ሳቸው አሁን በህይወት ያሉ ብዙዎች አሉ። እና ከፍተኛ ስልጠና ነው ያደረግነው። እኛ ስልጠና ላይ እያለን በቆሬና በጅጅጋ መካከል ባሉ ቦታዎች ላይ የሱማሊያ አቦ ነጻ አውጪ ድርጅት እየተባለ በነጻነት ሱማሊያ የረዳችው የሚንቀሳቀስ አይል ነበር። እየሰለጠንን ዛ ውጊያ ላይ ሁሉ እንሳተፍ ነበር እና በወቅቱም ሰላም አልነበረም። እዛ እየሰለጠንን ባህሌ ምናምን በሚባሉ ቦታዋጃይ ቀብሪ እንደዚህ በሚባሉ ቦታዋይ ላይ ወታደራዊ የጠላት ወታደራዊ እንቅስቃሴ ስለነበር ከኛ እየተውጣጡ በዛውጊያ ላይ ይሳተፉ ነበር። ከዛም ሰልጥነን እንደጨረስን ቀጥታ ወደ ጦር ሜዳ ነው የተመደብ ነው። እኔ ወደ ሶስተኛ ታንክ ሻለቃ ተመደብኩ። ከዛው በየውጊያው ላይ ስነቅ በአጋጣሚ የኢትዮጵያ አራተኛ ባትሪ የሚባል አየር መቋሚያ ነበር። ጅጅጋ ላይ የአየር መቋሚያ የአሜሪካን ስሪት ኤም 55 የሚባል መሳሪያ ብቻ የነበረው ነው እና በጣም ኋላቀር በጣም ኋላቀር፣ እንኳን አየር ሊመታ ለእግረኛ እኳ ብቁ ያልነበረ መሳሪያ የነበረው ነው እና ከመቶ አለቃ ገረመው የሚባሉ አንድ ከሳቸው ጓደኛ ስማቸውን ረሳው ከሳቸው መቶ አለቃ ሙላቱ እሳቸው ሁለቱ ከቻይና 37 እና 145 የሚባሉ የአየር መቋሚያ ሲመጡ ትንሽ ፊደል የቆጠሩ እንግሊዝኛ ማንበ መጻፍ የሚችሉ ሰዎች ሲባል ተመርጬ ወደ አየር መቋሚያ ሄድኩኝ። ያን ከውጭ የመጣ መሳሪያ ግሪሱን ራሱ በካርቶን የመጣው። ግሪሱን ራሱ ፈተን በዛ በማነዋሉ ብቻ እየተጠቀም ወደ ውጊያ ገባ። በዛም በአጋጣሚ የሶማሊያን የአየር የበላይነት ድምፅ ማጡን አጥፍተናል። ታሪክ ያውቀዋል። ፍቅሩ አንድነቱ፣ እኛ በዛን ሰዓት ከየት መጣችሁ የናችሁ ማናችሁ ሳይሆን በአንድነት ሆነን ኢትዮጵያ ለማዳን በአንድ ግንባር የተሰለፈ በመሆኑ በወቅቱ የነበርኩ በመሆኔ በዛ በወጣትነት እድሜ በ19 ዓመቴ በዛን ጊዜ በዛ ውጊያ ላይ እንደውም እኔ ካራማራ ላይ አየር መቃወሚያ ስለነበርኩ ብዙ እድል ነበረኝ፣ ይሄን ነገር ለመመልከት በመሃል እኔ የአየር መቃወሚያ ምድብተኛ ነ የሶማሊያን 26 አይሮፕላኖ ከዋረዱት አንዱ ነው። ይቅርታ እና ያ የነበረው ስሜት ነው። ያ የነበረው ስሜት ማንም ሰው ማንም ሰው የነበረው አላማ እኔ ሞቼ፣ እኔ አጥንቴ ተከስክሶ፣ እኔ ደሜ ፈሶ የእኔ ወገን በሀገሪቷ ላይ ያለው ሌላው ኢትዮጵያዊ በእኔ ደምና አጥንት ላይ ሰላም ሰፍኖ ይኖራል ብሎ በአላማ የገባ ስለሆነ ለመስዋዕትነት ወደኋላ ያላለ። ለምሳሌ እንደነ ባሻ አሊ በርኬ የአንደኛ ጀግና ሜዳሊያ ተሸላሚ የወጡበት በካራማራ ተራራ ውጊያ ላይ፣ ካራማራ ላይ ስንዋጋ ከኋላ ደጀ ነው። ያ 37ና 14 ነጥብ አምስት ዬ በዛ ውጊያ ላይ የተሳተፍኩ ሰው ነው። በኋላም ዙ 23 ከራሺያ ያመጣ ከራሺያ ዙ 23 ሲመጣ፣ 37 ባለ ሁለት አፍ መጣ። ያ ባለ አንድፍ ነበር። ያንን መሳሪያ እንደገና ተመልሰን የዙ 23 ምድብ ተኛዋኘ። ቀጥታ መላው ጋዴንን እየዞር የሶማሊያን ወራሪ ጦር አጥፍቶናል። ተዋጊ ነበር፣ ተኳሽ ነበር፣ ርቀት ሰራተኛ ነበር። ሬንጅ ፋይደር ይባላል። ሌሎ ሌሎች እነዛ እነዛን ሁሉ ፍጥነት ስፒድ ሰራተኛ ነበር። እንደዛ ለምሳሌ ስፒድ ስንል ለሰሚው ግራ እንዳይገባው የሶማሊያ ጀቶ በዛን ሰዓት ሚግ 27 ሚግ 21 ሚግ 17 ይባላሉ። እነዚህ አይሮፕላኖች በፐርሰከንድ የሚበሩት ፍጥነት አለ። ለምሳሌ ሚግ 21 በፐርሰከንድ 300 እትን ይበራር ተብሎ ይታመናል። ስለዚህ የአስፒድ ሰራተኛው የአየር መቋሚያ ያለ የስፒድ ትኑን የዛን ያህል አቫንስ ወደፊት ይሰጠዋል። ያ ከዛ ከታየበት መጥቶ እዚህ እስከሚደረስ እንዲጋጭ ማለት ነው። ያ የፍጥነት ሰራተኛ ዋና ስራ ነው። ርቀት ደግሞ የሚባለው ከመሬት የሚበርበት የጫማ ከፍታ በጫማ ነው የሚቆጠረውና በዚህን ያህል ከፍታ ሊበር ይችላል ተብሎ የመሳሪያው ርቀት መሙዳ ያለ ያ ይስተካከላል። በዛ መሰረት እነዚህ ሁለ ሰራተኞች በትክል ከሰሩት መሳሪያ ከተተኮሰው አይሮፕላን ጋር ይገናኛል ማለት ነው። ከዛ አይሮፕላን ወደቀ። እኔ ለሀገሬ፣ እኔ ለወገኔ ብሎ ራሱ መስዋዕትነት የሚሰጥ ከዛ በላይ ደግሞ የዛን ጊዜ የነበረው ወታደር፣ ያንን ወታደር እኔ ዛሬም ነገም ላመሰግን ነው የምችለው። በዛ ሰዓት ላይ ተመልሰን ማጥቃ በምናደርግበት ጊዜ በአካባቢው የሚኖሩትን የሱማሊያ ነዋሪዎች፣ ሱማሊያ ብሔረሰብ የነበሩ የአካባቢ ነዋሪዎች ከተሰጠን ደረቅሬሽን እያካፈል፣ ልብሳችንን እያለበስ እያቋቋም ፍቅር ስለሰጠን ናቸው። ከዛ በኋላ እኛንም በመረጃ ለምሳሌ ኢትዮጵያ ውስጥ የሚኖር መሪሃን መጀርቲን ሌሎችም ጎሳዎች አሉ። የሶማሌ ጎሳዎች እዛም አሉ። መሪሃን ጎሳ በሶማሊያ ክልልም ውስጥ አሉ። ግን ኢትዮጵያዊነታቸው ነው ነው በኢትዮጵያ ክልል ስለሚኖሩ ለእኛ ያደርጉት የነበረው ድጋፍና እንቅስቃሴ ከፍተኛ ነበር። እኛ ደግሞ ከነበረች ስንቅ እያካፈል እንደገና ያችን አገር እውነተኛ ኢትዮጵያ እንድትሆን አድርገን እስከዛሬ ድረስ በዛ አካባቢ ይህን ያህል የከፋ እንቅስቃሴ የለም። በኢትዮጵያ እውነታቸው አምነው ታምነው፣ ያ የተጣላው ነገር ሊቀር ችሏል። ዛሬ ከጅጅጋዋና ከተማዋ ነው የሶማሌ ክልል እስቲ ምናልባት በዛ አካባቢ የምትሰሙታል የለም የለም ያን ጊዜ የተሰራ ስራ ነው። መሬት ላይ መስራት ነው ያለብ ሶስት መቶ ሺህ ሚሊሻ ዘመተ ስንል ለሶስት መቶ ሺህ ሚሊሻና ለእኛ ለመደበኛው መደበኛው በዛን ሰዓት ሁለት ሶስት ክፍለ ጦር ነው የነበረው። ክፍለ ጦር በጣም አናሳ ነው። አንደኛ ክፍለ ጦር አዲስ አበባ አካባቢ ነው። ሶስተኛ ክፍለ ጦር አሁን ያልኩት ምስራቅ ነው። አራተኛ ክፍለ ጦር ባሌ አካባቢ ነው። ሁለተኛ ክፍለ ጦር ሰሜን እነዚህ ናቸው ያሉት ክፍለት ጦሮች በኢትዮጵያ ውስጥ ያ ሶስት መቶ ሚሊሻ ነው መጥቶ እነዛ ነው ያደርገው ሶስት መቶ ሚሊሻ ወደኛ ሲደባለቅ ህዝቡ ደግሞ በቀበሌ ቆሎ እየቆላ በሶ እያበሰበሰ ኮቸሮ እንጀራ እንጀራውን ጋግሮ አድርቆ ኮቸሮ እያኮቸረ ሁሉ ነገር ድጋፍ ይሰጥ ለህዝቡ ስንቅ ስንቅ ያቀብል የነበረው ህዝቡ ነው የመንግስት አይደለም እኮ ለዛ ሰራዊት ስንቅ ይሰጥ የነበረው። ሰራዊቱን እኮ የሚያበላው ህዝብ። በአዲስ አበባ በተለያዩ ቀበሌ ኮሚቴ ተቋቁሞ በአንድ ተሰብስቦ ያን ስንቅ ነበር። ምንበላው በሶ ነው ምንጠጣው፣ ምንበላው በሶ የሚዘጋጀው እኮ በኢትዮጵያ ህዝብ ተዋጥቶ ነው። ከኢትዮጵያ ህዝብ ከገበሬ በፍቃድ አይነት አውጥቶ፣ በከተማ የሚኖሩ ደግሞ ሴቶቹ አሮጊት፣ ወጣት ሊሳይል ያን ነገር አስፈጭተው ቆልተው በማቅረብ ለኛ የነበራቸው ፍቅርና ደጀነት እንዲህ በቃላት የሚገለጽ አይደለም። እኛ ከተዋጋ ነው በላይ እነሱም በጭስ በእሳት እየተቃጠለ የኢትዮጵያ ዘሮ ተዋጡ። እኔ ዛሬ ወታደርነቴን እወደዋለሁ። ዛሬ ወታደራዊ ፍቅሬን ወደ ወታደራዊ ስርዓቴን እወደዋለሁ። ወታደር በመሆኔ ነው ዛሬ በዚህ በስርዓት የምኖር በዛ ሰዓት በዛ በመኖሬ እድለኛ ትውልድ ነበርኩኝ። እድለኛ ነኝ። የኔ ጓደኞች እኮ እድለኞች ናቸው። የሞቱ መስዋዕት የከፈሉት ለዚህ ሀገር በመሞታቸው ነው። አሁን ዛሬ አንቺ እኔ የምጠይቂ እኔም ዛሬ እዚህ ቁጭ ብዬ ማወራ እነሱ ባይሞቱ እኮ ዛሬ እኛ አይደለም መስዋዕትነት ባን ከፍል እኔም ከፍዬ ቢሆን ሌላው የኔ ጓደኛ ዛሬ ይህን ታሪክ ይወራል። ስለዚህ የዛ ትውልድ አካል በመሆኔ በጣም ደስተኛ ነው። ሀገርን ለመጠበቅ ከያት ከቅድሚያቱ ወርሶት የነበረው በውስጡ የነበረው የሀገር ፍቅር ጀግንነት፣ ወኔ ስለነበር በዛ አጭር ጊዜው ሰልጥ ነው ስድስት ወር ሰባት ወር አመት ሶስት ስድስት አመት ከሰለጠነው ወታደር እኩል ያንን ከፍተኛ ጀግነ ሊሰራጅ ቅድም ለምሳሌ አሊበርኬን የጠቀስኩልሽ አሊበርኬ መደበኛ ሰራዊት አይደለም፣ እንደኛ እኔ መደበኛ ሰራዊት ነኝ። አሊበርኬ መደበኛ ሰራዊት ከእነዚህ ከ300 ሺህ ሚሊሻዎች የወጣ ጀግና። እንደዚህ እንደዚህ ያሉ ጀግኖች ያፈሩ የነበሩባት ቦምብ በሰማይ ለምሳሌ ጠላት ቦምብ ሲወረውር ያንን ቦምብ እንደ ድንጋይ ቀልቦ መልሶ በጠላት ላይ ይወረውር የነበረ ሰራዊት ነው። አሁን ዛሬ ስናገር በህይወት ያሉ አሉ። የማቃቸው የኔም ጓደኞች መኮንኖች በህይወት ያሉ አሉ። እነሱ ስለሚያዳምጡ ይሄ ነገር እነሱ ሊያዳብሩት የሚችሉት ነገ ተነጎደ እና ስለ ጀግነቱ፣ ይሄ ነው በታሪክ በታሪክ። ዛሬ እንደ ኢትዮጵያ ጀግና የለም። ለአፍሪካ እኮ ምሳሌ ናት ኢትዮጵያ በጀግነቷ። ለአለም እኮ ምሳሌ ናት፣ ለአለም ምሳሌ ናት እኮ። በተራ ወትድርና ነው እኔ የተቀጠርኩት ከተራ ውትድርና ባደረጉት አስተዋጽኦ ለመማር ባለኝ ፍላጎት በዛው በሰራዊቱ መሀል አድጌ ወደ ፖለቲካው ክፍል በመግባት የ116ኛ ታንክ ሻለቃ ፖለቲካ ኃላፊ፣ የአየር መቋሚያ ፖለቲካ አደራጅ፣ የ11ኛ ክፍለ ጦር ቅስቀሳና ፕሮፓጋንዳ ረዳት ኃላፊ፣ የ11ኛ ክፍለ ጦር ባህል ኃላፊ የ11ኛ ክፍለ ጦር መሰረታዊ ድርጅት ሁለተኛ ጸሐፊ። ከዛም ብዩ ባህ ማሰጠያ ጣቢያ ሲቋቋም የብዩ ባህ ማሰጠያ ጣቢያ ቅስቅሰና ፕሮፓጋንዳ ኃላፊ፣ የጽህፈት ቤት ኃላፊ ይሆን ሰራዊት አሰለጥን ሰራዊትም እመራ ስለነበር በዛን ጊዜ ይይዛቸው የነበሩ ማስታወሻዎች ባጋጣሚ ባጋጣሚ ይይዛቸው የነበሩ ማስታወሻ ባጋጣሚ እዚህ እናቴ ጋር ስመጣ ይሄ እዚህ ቀመጥ ተው ስለነበር አሁን እዚህ ስመጣ እነዚህ ማስታወሻዎች በዛን ጊዜ የነበሩ ናቸው። እነዚህ በሙሉ በዛ ጊዜ የነበሩ አሁን እዚህ በዛ ጊዜ በዓለም ላይ ያለው የወታደራዊ አሰላለፍ ምናምን ነው። አሁን ጁስ እናገና በዛ ሰዓት የነበሩ እንደነ ክሩዝ ሚሳይል፣ ፐርሺንግ ሚሳይል በዓለም ላይ የነበሩ በሶቪየትና በአሜሪካ የነበሩ የጦርነት ፉክክር የዛ ጊዜ ማስታወሻ ለህዝቡ ወታደራዊ ትምህርት እና ለውጊያ ዝግጁ እንዲሆን ለውጊያ ዝግጅቱ በብቃት እንዲዋጋ ስለ ሀገራችን አስተምር ስለነበር በዛን ጊዜ የነበሩ ማስታወሻዎች አሉ። እነዛ ማስታወሻ በመያት አሁን ወደ 200 ምናምን ገጽ ደርሻለሁ። ወደ 300 ገጽ ጠቅላላ ሲሄድ ልጻፈው ብዬ ታሪኬ ለመጻፍ ሞክሪ እየጻፍኩ ነው። ወደ 300 ወደ 300 ገጾች ደርሰዋል። የተለያዩ ነገሮች አሁን እዚህም ከመጣው ያሳለፍኩትን በፊትም የነበረውን ታሪክ በማካተት ከጠቅላላ ወደ ስራ ከገባሁበት ጊዜ ጀምሮ አሁንም የሚያቸው የሚደረግ እውነቱን ምክንያቱም ይሄ ትውልድ ነገኛ ጽፈ እውነቱ ካላስረከም ነው እኛ ና ሰው ነን፣ እናልፋለን። ለትውልዱ የሚተላለፍ ካልሆነ ትውልዱ ታሪክ አልባ ይሆን። ስለ ቆሬ የሚነግረው ሰው ይጠፋል፣ ስለ ጅጅጋ የሚነግረው ሰው ይጠፋል። ስለ ቆሬ ማለት ስድስት ወር መከላከል ያደረግንባት ይችን የምታህል መሬት በዚያ ቦታ ላይ ስድስት ወር ተከላክረናል። ስድስት ወር ስንከላከል በስድስት ወር ውስጥ በርካታ መስዋዕት የሆኑ ሰዎች አሉ። እኛ ማታ ማታ ሁልጊዜ ማታ ስንወጣ ጠዋት ነግቶ እንቆጠራለን። ማታ እንቆጠራለን። ማታ ስንቆጥር ከየምሽግ ወጥቶ ስንት ሰው ተሰውተዋል ነው ጥያቄያችን፣ ስንት ሰው ቆስለዋል ነው ጥያቄያችን። ይሄ ነበር ያን የተሰዋውን ቀብረን የቆሰለውን ወደ ህክምና ወስተን ለነገ የነሱ መስዋዕትነት እኛ እንድናገኝ በሞራል ነው ወደ ውጊያችን እንሂድ። በዛን ጊዜ በነበረው ጦርነት ለኢትዮጵያ የተሰለፉት ሶስት ኃይሎች ናቸው፣ ሶቪየት ህብረት፣ ኪዩባ፣ የመን። ሱማሊያ ኢትዮጵያ ስትወር ስትወር በወቅቱ የነበሩት የኢትዮጵያ መንግስታት ይህንን ውጊያ ለመቋቋሚያ አሜሪካን አገር ቅድሚያ መሳሪያ ተከፍሎ ስለነበር ያ መሳሪያ አሜሪካ መንግስት እንዲሰጥ ይጠየቅ። የአሜሪካ መንግስት ደግሞ የንጉሱ ስርዓት ይደግፍ ስለነበር እና አሁን ያለውን የሶሻሊ ስርዓት ስለማይደግፍ መሳሪያውን አልሰጥ ብሎ ሲከለክል የኢትዮጵያ ሰራዊት ባለምን በምን መሳሪያ ለውጊያ በተዘጋጀበት ወቅት እነ መንግስቱን ኃይለማርያም በዛን ጊዜ በነበሩ በሊቢያው በመሐመድ ጋዳፊን አግባቢነት ወደ ሶቪየት ህብረት ሄደው ሶቪየት ህብረት ብሬጅኔቭ ነበሩ የወቅቱ ፕሬዚዳንትና ወደ ብሬጅኔቭ ቀርበው እዛ የነበረውን ጦርነት አሁን የሚያካሄዱት ኢትዮጵያ የሶሻሊዝም ስርዓት ስለሆነ የሶቪየት መር ስለሆነ የነሌኒን ሌኒን የእንግልስን የነ ማርክስን ሀሳብ ስለሆነ አሰላለፋችን ስለተቀየረ እኛ መረዳት አለብን ብለው በሚጠይቁበት ጊዜ ሶማሊያ ጦርነቱ እንድታቆም ብትጠየቅ አላቆም በማለቷ እዛ የነበረው መሳሪያ በሙሉ አዙረ ወደ ኢትዮጵያ አስገብተውታል። ወደ ኢትዮጵያ ሲገባ እኛ ቆሬ ነበር፣ እና ቆሬ ላይ ያ መሳሪያ መጥቷል። ቆሬ ላይ ሲመጣ መሳሪያውን ታጥቆት የመጡት ቅድም የጠቀሻቸው ከስ ቅድም የጠቀሻቸው የኩባ አብዮቶኞና የየመን ወታደሮ ነ ፊደል ካስትሮ ነበርና የዛን ጊዜ የወቅቱ ፕሬዚዳንት ሙሉ ለሙሉ የነበረውን ወታደር አስገብቶ ከፍተኛው በወጋዴ ላይ ውጊያ ያደረገው የኩባ ሰራዊት ነበር። እነዛን መሳሪያ እኛ የእኛ ሰራዊት በፊት ቅድም እንደነገርኩሽ እኔ ራሴ የቻይና መሳሪያ ግሪስ ጠርቄ ነው ጠርጌ ታጥቄ ነው አየር መቋሚያ ሆኜ ጀት ያወረር ነው እና አሁን እነዚህ ዙ 23 ምናምን ሲመጡ እኛ እነዛ መሳሪያ አዲስ ስለነበር ኩባዊ ናቸው መተውኛን ያለማመዱ በአጋጣሚ እግዚአብሔር ክብር ምስጋና ይግባውና በዛም ውጊያ ላይ የነበሩ ሰዎች ቅድም ይህም እንደዚህ እንደ ነገስ ጠጫን የነበሩ ጸሐፊዎች በዛን ጊዜ ከነበሩ ሰዎች ላይ እንደነ ጄኔራል ሙላቱ ሌሎ ሌሎ እዚህ ላይ በሙሉ ለሙሉ ይዘረዝራል እትብለው ይህን ታሪክ አዘጋጅተዋል። ሌሎቹ ብዙ ጸሐፊዎች ይጻፉታል። እነዚህንም ታሪክ በትክክል ተነቧለ፣ ህዝቡ ጋር ወርዷለ። አሁን ይህ መጽሐፍ በየቤቱ ታገኙታላቸው የሚለውም ሌላ ጥያቄ ነው። እኛ ታሪካችንና ፍላጎታችንም ዛሬም የሀገር ፍቅር ስሜታችን ከውስጣችን ስላሉት እነዚህ መጽሐፍቶች ይዘ ለትውልዱም እንዲተርፍ እየሞከር ነው። እነዚህ እየተሰሩ ነው ወይ የሚለው አሁንም ሌላ ጥያቄ ያመጣል። ስለዚህ ሙ አልተነገረም። ይሄ ደግሞ አለመነገሩ በሙሉ ሀገሪቷን ይጎዳል። ትውልዱ ለሀገሩ ያለው ስሜት ይቀንሳል። ለምሳሌ የኔ ልጆች ስለ እኔ ታሪክ ሰው አራቆ ያንተ ታሪክኛ የምናደረገልን ዳቧ ላበላን ወደ ማለት ሄደዋል። ለምን ይህን ታሪክ እኔ ብቻ ነኛ ማወራላቸው ሌላውን ተደጋግሞ ቢያወራላቸው ተጽዕኖ ቢያደርስባቸው የሀገር ስሜቱ ፍቅሩ በያለያቸው ላይ ያድር ነበር። ስለዚህ የካራማራ ታሪክ የአደዋ ታሪክ እንደማለት ነው። እችን ሀገር እኮ ከመከፋፈል ከዋች ሰባት መቶ ኪሎ ሜትር ነው ሶማሊያ የምትፈልገው ይሄ በታሪክ የተጻፈ የተነገረን ሰባት መቶ ኪሎ ሜትር ቆርጣ ኢትዮጵያ ሀረር የሚባለውን ሀገር ባሌ የሚባለውን ቦታ እትም ላይ ይቺን ለማሳከል የተነሳችበት ወረራ ነው እኮ ዛሬ እኮ ሀረር ዛሬ እኮ ባሌ የምንለው ያን በካራማራ ላይ በተከፈለ መስዋዕትነት በፈሰሰ ደም በተከሰከሰ አጥንት እኮ ነው ስለዚህ ተወርቷል ብዬ አለም ይቀርባል። ብዙ መሰራት አለበት፣ ብዙ መሰራት አለበት። ሌላው ደግሞ እነዚህ የነዚህ መሰራት የሚያገለግለው ነገር አለ። ሁላችን ለሀገሪቷ የሚያገለግለው የሚያገለግለው አለ። የትላንትና የነበሩ አባቶቻችን ትላንት የነበርነው ነው ወታደሮች ዛሬ ጡረታ ሁሉ የማያገኘሉ ሌላ ብዙ ችግር የእነሱ ተዉት። ያንን ቁሳቁሱ ትተን ቁሳቁሱ ትተን እነሱ የከፈሉበትን መስዋዕትነት እንኳን ጀግነታቸውን እንኳን እየዋ ራስ ሌሎች አሁን የነበሩ ሰራዊት አሁን ያለው ወታደር ሌላ ጀግነትን ሊፈጥር ማድረግ ነው። ምክንያቱም እናንተ እኮ ስትዘምቱም አይጨውንም አይደዋል እያየን እያስታወስ እና ይሄ ታሪክ ይሄን ታሪክ መናገር ዛሬ ላለው ትውልድ ለሀገሩ ፍቅርና ስሜት እንዲኖረው ማድረግ ሀገሩን እንዲጠብቅ ከጠላት፣ ከወራሪ፣ ከሁሉ ነገር ሀገሩ እንዲጠብቅ ለማድረግ እኔ እንኳን አደረሳችሁ የምላቸው አሉ። በዛ ሰዓት አሁን ከሌ ከሌ ከሌ ብዬ የምጠራው ሰው የለም። አሁን በህይወት አሉ ያዳምጡኛል። ብዙ ጓደኞች አሉ በአዲስ አበባ፣ በሐረር፣ በተለያዩ ቦታ እንገናኛለን። ከሌ ከሌ ብል ስምም ስለምረሳ አንዱ ጠርቼ አንዱንም ስለምተው በዛን ጊዜ በዛ በካራማራ፣ በቆሬ፣ በጅጅጋ፣ በደገሃቡር፣ በቀብሪ ድሃር፣ በዋርደር፣ በሽላቦ፣ በቀላፎ፣ በሙስታይል፣ በአዋሬ ጠቅላላ፣ በዳሮር፣ በመላው በኡጋዴ ግዛት በእነዚህ ቦታዎች ላይ ሁሉ አብረን መስዋዕትነት የከፈላችሁት ጓደኞች አሁን በህይወት ያላችሁ በሙሉ እንኳን አደረሳችሁ፣ እንኳን ለዚህ ቀን አበቃችሁ እላለሁ። እንግዲህ ዛሬ ካራማራን ምክንያት በማድረግ ልዩ ዝግጅት አዘጋጅተንላችሁ ወደ እናንተ አደረስን። ለመላው ኢትዮጵያውያን ነው፣ እንኳን ለዚህ የድል በዓል በሰላም አደረሰን ማለት እንፈልገው። አድዋን እናስባለን የካቲት ወር ሲመጣ፣ ሰማዕትነትም የተከፈለበት ይህ ወር ነው። ከዛ ባሻገር እንግዲህ አብሪ የሆኑ ድሎቻችን መካከል የሆነውን ካራ ማራን ነው ዛሬ የዘከርነው። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። መቶ አለቃ እጅግ አድርጌ ነው ማመሰግነው ለነበረን ጊዜ። እናንተም እንግዲህ መርጣችሁን ከኛ ጋር ስላላችሁ እናመሰግናለን። የኛ መሰናዶ በዚሁ ቋጭን። ገንዘብ ታደሰ ፕሮግራሙን አዘጋጅቼ ወደ እናንተ አደረስኩላችሁ። መልኩ ለማለኝ እንዲሁም በካሜራው በኩል ከእኛ ጋር ቆይታ አድርጓል። ልዩ ዝግጅታችን ይህንን ይመስል ነበር። ሌሎች የአሚኮ መሰናዶዎች ይቀጥላሉ። እኛ በዚሁ እንሰናበታችኋለን።